ሄሎ፣ ወይ ደህና ነኝ፣ እንዴት ነህ? ሄሎ፣ እሱማ እርግጠኛ ነኝ፣ ግን ግን ምን እሷ አልፈለገችም። እሷ እኔን ነው የምጠብቀው እንጂ ዝግጁ ነች። ደስ አይላት እሷ የምትጠብቀው ካሁን ካሁን ያገባል ብላል። እንዴ፣ ደግሞ ለታለች አትወዳትም የሚለውን ቅድሚያ እኔ ማየት አለብኝ። ጓደኛዬ ማጓጓት አልፈልግም። አታቸውም እንዴ ሊገሉኝ ነበር እኮ ሰ ደጋረጉ ይስጥልሻል። አስጨነቀ ልጁ ቶሎ ብዬሽ እሷን ማግባት አለብኝ። ካልሆነ ደግሞ ማውጣት አለ ደፍሬ፣ ለታለም ለማሚና ለዳዲ መናገር አለብኝ። ነገራቸው አዴቭ ማግዝ ነገር ካለ እኔ ከቁምኒ አሁን ከማንኛውም ጊዜ በላይ ልታግዥ ይገባል። አዴ ሁሌ የማደርገው ተመሳሳይ ነገር በጣም ሰልችታለ። ቢያንስ እሷን ሚክስ ነገር ማድረግ አለብኝ አሁን ወንድሜ

ዝኪር ዳ ሲንከባከቡ የነበረው ፍቅሩ ዛሬ ላይ አደጋ ላይ ወድቋል። ምክንያቱም እዚህ ጋር ቤተሰቦቹ ሰራተኛ የሆነችን ሴት እንደማይፈልጉ ሊዱ ደጋግማ ነግረዋለች። በተለይም ደግሞ እታለም ብሎ የሚያከብራትና የሚወዳት የናቱ ጓደኛ የፍቅር እናት አሁን ላይ አደይን እንደሚያፈቅራት ስትሰማ በድንጋጤ ተወጣለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁ በቴቪ ድርዳቻ ሰላማችሁ ብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እነሆ ሰራተኛው አደይ ድራማ ይዤላችሁ ቀርብ ያለው ተከታተሉን። ባለፈው ክፍል ቅምጥል ቤዛ ልታቃጥላት ጋዝ እያርከፈከፈችባት ነበረ። ታዲያ ያንን ጋዝ እያርከፈከፈችባት በነበረበት ቅጽባት ለወንድምሽ ደውለሽ እውነታውን ተናግረሽ ኪንጎን እንዲለቀው ካላደረግሽ ዛሬ ቤቱንም አንቺንም አነደዋለው እያለች እየዛተችባት ነበር። ታዲያ ቤዛ አሁን ላይ ወንድሟን ስልክ እንድደውልላትና አዎ እናገራለሁ ምንም ችግር የለም እያለች አምናለች። ታዲያ ወደ ወንድሟ ጋም ስልክ ይደውልና ይነገረዋል። ታዲያ አው አንድ እህቴ ባትሆን ኑሮ አለቀም ነበር። አሁን ተነስ በለን ሄድ ብሎ ኪንጎን ይዞትም ወጥቷል። ታዲያ ቅምጥልም፣ ኪንጎ አንድ ነገር ብቻ ጎሎት ላግኝና፣ ከዛ በኋላ እዚህ ቤት የሚፈጠረውን አንቺ በሕይወትሽ ድጋሚ እንዳታስታውሽ ሆነሽ እንደምታየው እርግጠኛ ነኝ ትላታለች። ቤዛም እየተርበተበተች ቆይ ግን ለምን እንደዚህ ታደረግኛለች? ውላችን እኮ እንደዚህ አይደለም እያለች የገንዘብ ጥመተኛዋ ቤዛ አሁንም ቢሆን እንድንለቃት ትማፀናታለች። ቅምጥል ግን ልትለቃት በፍጹም ፈቃደኛ አይደለችም። ደመቀና ባቡሬም ኪንጎን ሊቀበሉ ወደ ውጭ ወጥተዋል። ታዲያ ውጭ ላይ ሲወጡም ያገኙት ኪንጎን እያንገላታው ነበረ የቤዛ ወንድም። ታዲያ ደመቀም ድንገት ከጀርባው ደርሶ ይመታውና ይጥለዋል። የቤዛን ወንድምም ቅጥቅጥ አድርገው ከደበደቡት በኋላ ኪንጎን ይዘው ወደ ውስጥ ይገባሉ። ታዲያ ኪንጎን ስታገኘው ቅምጥል በደስታ ልቧ እየዘለለ አቅፋ ትስመዋለች። እሱም ደህና ነሽ አይደለም ቆይ ለምን አንቺ ግን እንዴት እንደዚህ ታደርጋለች? የአባባን ቤት እውነት ልትሸጩ ነበር ይላታል። አዎ አንተ የሆነ ነገር ከምትሆን አደለም ቤቱ ሌላ ነገር ማደርጋለው እያለች ፍቅሮ በፍቅር አይን እየተመለከተችው፣ በስስት እየተመለከተችው ነበረ። ታዲያ ይህንን ስትናገር የሰሞ ኪንጎ እቅፉ አድርጎ ወደ ራሱ አስጠግቶ አመሰግናለሁ ይላታል። ምስጋናም ምንም አደለም ትለውና ወደ ውስጥ ይገባሉ። ቤዛን ይውልሽ ከዚህ በኋላ መጥፎ ነገር አድርጋለሁ ብቴ አይደለም። በኪንጎ በሌሎቹም ቢሆን እንደማለቀሽ ታውቂያለሽ አይደል ትላታለች። ነገር ግን አሁንም ወንድሟን ይዘው ወደ ውስጥ ገብተው ደመቀ ጥፍር አድርገው ያስረዋል። ባቡሬም ቅምጥልና ኪንጎን በቃ እናንተ ወደ ቤት ሂዱ፣ ቤዛን ና ወንድሟን ለእኛ ተውልን ይላቸዋል። ቅምጥል በደስታ ልቧ እየዘለለ የምትወደውንና የምታፈቅረውን ኪንጎን ይዛ ወደ ቤት ተመልሳለች። ታዲያ ወንድሟንና ቤዛን አስረው እነሱም ይውላችሁ። ለምንድነው ግን በዚህ ልክ ክፋት የምትሰሩት? እናቴ ስለታመመችብኝ ነው እያለች የውሸት መለዋን ቤዛ አሁን ማዘጋጀች። ባቡሬ ስለ እናት ሲወራ አይችልም፣ ምክንያቱም እናቱ በችግር ውስጥ ሆና ብዙ ነገሮችን እያሳለፈች ለሱ ትልቅ ዋጋ እንደከፈለች ትዝ ሲለው እውነት እናትሽ ታማብሽ ነው ቤዛ ይላታል። አሁ እናቴ ታማብኝ ነው አሳመነችው። ልቧ አመነ። እኔ እናቷ በታመመችባት ሴት በፍጹም ልጨክን አልችልም። ግን እናቷ የታመመችባት ሴት ወደ ፈጣሪ ተንበርክካ ስትማጸና ያለው እንጂ ሰዎችን ስታስቃይ አላይም። አንተ ደግሞ ወንድምን አይደል? እህትህ በመጥፎ ጎዳና ስትሄድ ምክረህ ወደ ራሷ እንድትመለስ አድርጋት። ወንድ ልጅ ለእናቱና ለእህቱ መከታ ካልሆነ ምንም ዋጋ የለውም ብሎ ወንድሙን ይነግረዋል፣ ወንድሟን ይነግራታል ደመቀን ባቡሬን እንዲሄድና እኔ መስ በፍጹም ለእነሷ እንደማላዝን ቤዛ ግን አሁን ለጊዜው እፈታሻለሁ፣ ነገ ግን ሌላ ስህተት እደግማለሁ በዚህ ሰፈር እታያለሁ ብታይ አጠፋሻለሁ፣ ጉድጓድ ቆፍሬ እኔ ነኝ የማጠፋሽ፣ ይላታል። ታዲያ በሐሳቡ የተስማማች እየመሰለች አንገቷን እያወዛወዘች ወንድሟን ግን አልፈታውም አልጨረስኩም ብለው ጥለዋቸው ከቤት ይወጣሉ። ከቤት ሲወጡም ቤዛ ወንድሟን ትፈታዋለች። ወንድሟ ግን ሲፈታ ወደ ቤዛ ነበር ጥሩን ያዞርባት ምክንያቱም እናቴ ታማብኝ ሆስፒታል ሆናብኝ ያለች እያለች በእናቷ የምትለምነው ቤዛ ዛሬ እጅግ በሰጨውና ሁለተኛ ግን በእናቴ ብትለምኝ አንችን ያድርገኝ ብሎ አንገቷን እንቅ አድርጎ ይዞ እንደዚህ አይነት ነገር ድጋሚ አወራለሁ ብትይ ኋላ ወዮልሽ፣ የማትር ነች ብሎ ገፍትሮ አጥሏት ይወጣል። ቤዛም ወንድሟ እንደዚህ ስለሆነባት ግራ ተጋብታለች። ለገንዘብ ስትል እናቷን እንደዚህ ብታደርግም ለእሱ ግን ያለችው ሌላ መላ፣ ምን ላምጣ አስረውን እኮ እንዳይገሉን ቤትኑ ራሱ ልታቃጥልብን ነበር ትለዋለች። ወንድሟ ግን አምኖ ሊቀበላት በፍጹም ፈቃደኛ አልሆንላትም። ታፈቅረው አልቀረችም ታዲያ። ልንመጣ ነው ብሎ ስለነገሯት ቡናዋን አቀራርባ ቤቱን ፎ አድርጋ እየጠበቀቻቸው ነው። ባቡሬን አልነበረም የመጣው። ቅምጥልና ኪንጎ ናቸው ማዘሯም፣ ጋደም ብለው እየተሳሳቁና እየተጫወቱ አደይም አብራቸው ቁጭ ብላ፣ ድንገት ስልክ ይደወልላታል። ዴቭ ነበር። ስልክ ይደወለው ለአደይ፣ ስልኳን ትሰጣታለች። ስልኳም አውርታ አደይ ወደ ውጭ ወታ ስልኳን ታወራለች። ነገር ግን ፊቷ ደስተኛ አልሆነም። ምን ሆነሻ ልጄ? ብለው ማዘሯ ይጠይቋታል። ምንም አልሆንኩም፣ ነገር ግን ዴቭ ሊወስን አልቻለም። ምክንያቱም ቤተሰቦችን ፈርቷቸዋል ትላለች። ማዘሯም፣ ይሁልሽ ልጄ፣ ሴት ልጅ ውሳኔ ሰው ካልሆነች ማንም ነው የሚጫወትባት። ስለዚህ ውሳኔሽን ወስኝ እዚህ የምትፈልጊው ነገር ካለ ደግሞ አግዝሻለሁ ትላታለች። ኧረ ችግር የለም ማዘሯ ለሊ እንደዚህ ትላታለች። አደይ ዴቪን እንዳናገሩ ትፈልጊያለሽ እንዴ ስትላት፣ አረ በፍጹም እኔ አልፈልግም። ማዘሯ እንዳለችው ከዚህ በኋላ ራሴ መወሰን ሳይኖርብኝ አይቀርም ትላለች። ጊንጎና ቅምጥልም ወደ ቤት ተመልሰው ቡናቸውን ጥተው ወጣ ካሉ በኋላ ድንገት ደግሞ ያችን ከይስ የሆነችውንና ከቢዛ ጋር ቁርኝነት የፈጠረችውን ቲናን ያያታል። ታዲያ ኪንጎም እየተሯሯጠ ሊያጣድፋት እና የሆነ ነገር ሊያደርግ ፈልጎ ነበር። ነገር ግን ሊዱ መንገድ ላይ ስላገኘቻት ሊዱን ተከለለቻት እና ሊዱ ጓደኛ ያትርፌኝ ትላታለች። ኪንጎ ግን አንቺ ምን አይነት ክፉ ሴት ነሽ? ለምን እንደዚህ ታደርጊያለሽ? ግን እንደዚህ ይደረጋል እንዴ? እያለ ሊመታትም ነበር። ታዲያ ቅምጥልም እጭማ ተዋት ይውልሽ፣ ከዚህ በኋላ ክሱ ፊት ባይሽ ወይም ደግሞ መጥፎ ነገር አድርጋለች ቢባል አንቺ ነው ያድርገኝ ብላ ቲናን ተስፈራራታለች። ቲናም እየተርበተበተች ቅምጥልን ለመደገፍ ትሞክራለች። ታዲያ ሊዱ ድንገት ሂዳ ኪንጎን ታቅፈውና እንኳን ደና መጣ ስትለው አንቺ ምን ያለ ጣጥፍሻል ትላታለች። ቅምጥል አፏ ገብት ስትልም ድንገት አንዴ በጥፊት አዞራታለች። ይህንን የተመለከተችው ቴና እየተርበተበተች ቅምትር ኮ ቆንጅዬ ናት፣ ለምን እንደ ደስታ ያለች ሊዱ እያለች ነበረ። ሌዶም ጓደኛዋ አሳልፋ ስትሸጣት ስትመለከት ማትረቢነች እንዳትከተኝ ብላ ጥላት ወደ ቤት ትመለሳለች። በሌላ በኩል ቤታቸው ውስጥ ጠብንና ጥላቻን የምትመርጠዋ ፍቅር ዛሬ ለብቻዋን ቤት ዘግታ መቆዘሙን ተያይዘዋለች። ታዲያ ብቻዋን ለምን ትቆዝማለች ብለው እናትም ሩታም እየተጨነቁ እየገቡ ሊያናግሯት ቢፈልግም እሷ ግን ማንንም እንደማትፈልግ እየተናገረች ትገኛለች። ቀናና መልካም አስተሳሰብ ያላት ሮማን ውስጥ ገብታ ምግብ ልትሰጣት ብትፈልግም ፍቅር ግን ብቻዬን ተውኝ ማለት ጀምራለች። እናት በጣም ተጨንቃለች። ልጇ ሰው አልፈልግም በማለቷ ግራ ተጋብታለች። ሮማን እና አሹ ፍቅራቸው ይፋ ባይወጣም አሹ ግን እንዳፈቀራት ለሩታ ይደጋግሞ እየነገራትም ነው። እንደውም ስላላዩት እጅግ ጨንቆኛ ልክ ያለም ነው። ይህንን ሲል ታዲያ ድንገት ሮማን ከላይ ሆና ደረጃ ላይ ሆና እየሰማች ነበር። ወርዳም ሰላም ትለዋለች። ዛሬ እኮ ጠፋሽብኝ እኔ ወደ ይላታል። አዎ ጠፍቻለሁ፣ ግን ስራ ላይ ስለነበርኩ ነው። ቅጣት ይገባሻል ይላታል። እኮ ቅጣቱ ምንድነው ብላ ስትጠይቀውም አንዴ ጉንጭን እንድትስምኝ እፈልጋለሁ ይላታል። እሷም እየተሽኮረመመች ቢሆንም ጉንጭን ትስመዋለች። ልቡ በደስታ እየዘለለች ያቺ የሚወዳት ና የሚናፍቃት የሚሳሳላት ሮማን ጉንጩን ስለሳመችው በደስታ እየከነፈ ነበር። ታዲያ በትበሬ እንኳኳል ልጁ ነበረች። ሊዱ በራን ኳክ ታስገባ፣ ቴናም ተከታትላት ትገባለች። ወንድሟ እጅግ በጣም ተጨንቋል። አደይን ለማግባት ግዴታ መወሰን አለበት። ነገር ግን ውሳኔውን ደግሞ አብሮት ከጎኑ ቁኖ የሚያጸድቅለት ሰው ይፈልጋል። ሊዱ ገብታ ወንድሜ የሚኖናህል ስትለው፣ እንድታገዥኝ እፈልጋለሁ እኮ፣ ምን ላግዝ ትለዋለች። ይውልሽ አሁን ለታለም መንገድ ይኖርብኛል፣ ለማየና ላባየም መንገድ ይኖርብኛል። በቃ እኔ አደይን ማግባት አለብኝ በቅርቡ ካልወሰንኩ ላጣት ነው ይላታል። ታዲያ እንዳያጣት ብላ ልታግዘው ሊዱ ትስማማለች። ነገር ግን ድንገት ቴና ትገባለች። ምን ፈልገሽ መጣሽ ይሏታል። ምንም አልፈለግኩም ዴብዬ፣ አንተን ፍለጋ ትለዋለች። እሱም ይኸውልሽ፣ ከዚህ በኋላ እኔን አትፈልጊኝ ይላል። ድንገት ግን ሊዱ እንዴ ትላለች። አዴና ዴቭ ሊጋቡ ነው፣ ተስፋሽን ቁረጭ፣ ከዚህ ቤት ውጭ ትላታለች። ቴና ይህን ስትሰማ በለዋ ላይ በረዶ እንደተቸለሰበት ኩምትር ትላለች። ከቤትም ወጥታ ከዚህ በኋላ እዚህ ቤት አልደርስም የምትል ትመስላለች። ልቧን ጠቅልላ ይዛው ወጥታለች። መንገድ ላይም ብቸኝነቷ እየተሰማት ስትሄድ ደመቀ ያገኛታል። ደመቀንም እንዳላስቀይም ምንም ነገር እንዳትናገረኝ ሁለተኛ በዚህ መንገድ አላልፍም ትለለች። ደመቀም ቆይ ግን ምንሆናለች እያለ ይሸኛታል። ታዲያ ዴቭ ሌዱ እንድታግዘው እየተሽቆጠቆጠ እየተማጸናት ነበረ። ድንገትም እንደዚህ ይላታል። ይኸውልሽ እሷን ካጣው ደግሞ እኔ ተስፋ የጨለማ ነው። አደይን በፍጹም ማጣት አልፈልግም። እባክሽን እያለ ሲማጸናት እንድታግዘው ድንገት እታለም በሩን ክፍት አድርጋ ነገሩን ትሰማለች ግብት ብላም አዴ ምን ሆነች? አዴ ምን አለችው? ዴቪ ይህን ጊዜ የሚናገረው ይጠፋበታል። ግራ ተጋባ፣ ተርበተበተ። ታለም ከፊት ለፊቱ ቁማለች። አሁን ስለ አዴ ሊያስረዳት ምርጫው ግዴታ ሆኖበታል። ስለዚህ አሁን ላይ ውሳኔ ላይ መድረስ ወይንስ አዴን ይተዋት ይሆን? በቀጣይ ክፍሉን የምንመለከተው ይሆናል። ሰላም ጤና ይስጥልን።